የዲኤንኤ የምርመራ ውጤት እንግዲህ ከመቶ ዘጠና ዘጠኝ ፐርሰንቱ ሀና የወይዘሮ ሚላት ልጅ እንደሆነች እንግዲህ ይታወቃል ማለት ነው። ነገር ግን ዶክተሩ እንግዲህ በደረሰበት እንግዲህ ዛቻና ፍራቻ እንግዲህ የዲኤንኤ ምርመራውን ቀይሮታል ማለት ነው። ሀናን የእናንተ ልጅ አይደለችም በማለት እርግብ ነች የወይዘሮ ሜላት እና የመስፍ ልጅ በማለት የድኤንኤ ምርመራው ተቀይሯል። በጣም ያሳዝናል። የሁሉንም ሰው እንግዲህ አስከፊም አስቆጭም ሆኖም ተመልክተናል ማለት ነው። በኮመንታተሮችም እንግዲህ እጅጉን በጣም ቅሬታም አቅርበው ተመልክተናል። ሰላም ጤና ይስጥልኝ፣ ወድና የተከበራችሁ የቻናል የቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። እንግዲህ የኖላዊ ድራማ ሲጠበቅና በጉጉት እንግዲህ ልባ አንጠልጥል ሆኖ የነበረው የዲኤንኤ ምርመራ ይፋ ሆነ። እሱም እንግዲህ የጠበቅነው ሳይሆን የፈራነው ይፋ ሆኖ እንግዲህ ተመልክተናል ማለት ነው። እጅጉን በጣም በሚያሳዝን ሁኔታ እንግዲህ ሀና የእናንተ ቤት ልጅ አይደለችም በማለትም ነበረ ይህንን እንግዲህ አያትየዋ በተስፋ ስትጠብቅ የነበረው የሀና የወይዘሮ ሚላት ልጅ እንደሆነች ነበረ። ነገር ግን ሁሉም ነገር ልክ እንዳልሆነ እጅጉን በጣም ከፍቷትም እንግዲህ ተመልክተናል ማለት ነው። ወይዘሮ አስቴር እጅጉን በጣም ከፍቷታል። የእርግብ እንግዲህ ሀሴት ናት የሚባለውን ነገር ፈጽሞ አልተቀበለችም። ሰላምም ቢሆን እንግዲህ የ እርግብን እንግዲህ እህትነት አልተቀበለቻትም ማለት ነው። እና እጅጉን በጣም በሚያሳዝን ሁኔታ የዲኤንኤው ምርመራ ተቀይሮ የብዙሀኑ ልብ እንግዲህ ተሰብሯል ማለት ነው። እናም እንግዲህ አሁን ላይ እንግዲህ ሀና እጅጉን በጣም እያወቀች ነው። ምክንያቱም የእነሱ ልጅ እንደሆነች ታውቃለች ሁሉንም ነገር ነገር ግን አሁን ላይ የአባቷ ደግሞ በእንቅልፍ ምክንያት እንግዲህ ለረጅም ሰዓት እንደሚተኛም እንግዲህ መድኃኒት ተሰቶታል እና አሁን ላይ የሃና አባት እንግዲህ ረጅም ሰዓት እንደሚተኛና ቶሎ እንደማይነቃ ነው የተነገረው። ይህም ማለት ደግሞ አሁንም እንግዲህ የዲኤንኤ ምርመራው እንደ ተቀየረው የሃና አባት ስጤንነት ምን ይመስላል የሚባለው ነገር አሁን ላይ እጅጉን በጣም ያስፈራል። ምክንያቱም ዶክተሩ ጥሩና አግባብ ያለው ስራ አይደለም የሰራው ምንም ቢሆን በህይወቱ ላይ እና። በሱ ላይ ዛቻ ቢመጣበትም እንግዲህ የራሱን ደህንነት እየጠበቀ የሰውን ደግሞ ህይወት ማበላሸት ጥሩ ነው ብዬ አላስብም። እናም እንግዲህ የዲኤንኤ ምርመራው መቀየሩ ብቻ ሳይሆን የሃና አባት የጤናም ጉዳይ እጅጉን በጣም አሳሳቢና የሚያሰጋ ነገርም ነው። እናም እንግዲህ አቶ ኖላዊ እንግዲህ ከተኙበት አልነቁም፣ ለረጅም ሰዓት ተኝተዋል። እናም እንግዲህ እጅጉን በጣም ያሳዝናል ማለት ነው ባዩሽ እንግዲህ ከወይዘሮ ሚላት እንግዲህ ስትታይ እንግዲህ በኑሮ ደረጃም ቢሆን ምንም አይነት ምንም እንደሌላት እና ተሽላ የምትታየው እንግዲህ ወይዘሮ ሚላት ነች። ነገር ግን ወይዘሮ ባዩሽ ምንድን ነው አላማዋ? ምንስ ፈልጋ ነው? በመቀጠል ደግሞ እንግዲህ ሀና የወይዘሮ ሚላት ልጅ መሆኗን እንዴት አወቀች እንዲደረሰችባት? ይሄ እንግዲህ ያልተፈታ እንቆቅልሽ ሆኖብኛል ማለት ነው። እናም በጣም በሚያሳዝን ሁኔታ ይህንን እንግዲህ ያየውና የተመለከተው ተምቹ ሁሉን ነገር ሲሰማና ሲያረጋግጥ፣ እጅጉን በጣም ወይኔ ጉዴ እያለ እንግዲህ ጭንቅላቱንና ጸጉሩን እያሻሸ ያ ፎቶና መስቀል ብሎ ያዘዘውን ጓደኛውን ነበረ በስልክ ደውሎ እንዲገናኙና ከተገናኙም በኋላ እንግዲህ በካልቾና በጠረባ በማለት እንግዲህ እንዴትና ለምን እንደሆነ ጉዳዩን ያው ሲጠይቀውም ተመልክተናል ማለት ነው። ያኛውም እንግዲህ ፎቶውን ያቃበለው ልጅ እሱን ከጨዋታው ውጭ እንዳወጡት እና ምንም የሚያውቀው ታሪክ እንደሌለ ነገር ግን በቲቪ ፕሮግራሙን እንደተከታተለ ከዛ በኋላ በሁሉም ነገር እንዳዘነ ነው እየተናገረው ማለት ነው። ተምቹም እንግዲህ አለቃቸውም ሰዎቹ ጋር ልታደርሰኝ ይገባል በማለትም እንግዲህ ያንን ጓደኛውን እንግዲህ አዞታል ማለት ነው። ተምቱ እውነቱን ይናገራል ወይንስ አይናገርም? ተምቱ እንግዲህ አሁን ላይ ባለው አቋም እንደማይለቃቸው ነው የሚያሳየው። ነገር ግን በጣም በሚያሳዝን ሁኔታ ባዩሽ፣ አሁን ምንም እና ምንም እንግዲህ በጣም ብዙ ሰው ሰልፋ ነው ያለችው። ጭራሽ እንደዚህ አይነት ግብድ የሰው እንግዲህ ዶክተሩ ጋር ይጋፈጣል ብለን ባልጠበቅንበት ሁኔታ ነው ያጋፈጠችው ትልቅ የብረት መዝጊያ እንግዲህ ሰው ከዶክተሩ ጋር አጋፍጣለች ማለት ነው። ተምቱ እንግዲህ እውነቱን ለሀና ወይንም ለአሲር ይናገር ይሆን? አሲርስ እንዴት አልጠረጠረም? ነገራቶቹን እንግዲህ በደንብ አድርጎ ሲያስረዳው እጅጉን በጣም እንግዲህ ተምቱ በጣም ተጨንቆም ተጸጽቶም ጭንቅላቱን እያሻሸ ከእሷ አጠገብ ሲሰወር ግራም አጋብቶታል። ነገር ግን ጥያቄ አልፈጠረበትም። ይህ ነገር ከንክነውና ጥያቄ ይፈጥርበት ይሆን? ተምቹ ይሆን ይህንን ፎቶና መስቀል ያቃበለው ብሎ ይጠራጠረው ይሆን አሲር? አሲር የሚጠራጠረው ከሆነ እንግዲህ ተምቹ ለአሲር በእርግጠኝነት እንግዲህ እያንዳንዷን ነገር ያሳውቀዋል ብዬ ተስፋ አደርጋለሁ ማለት ነው። ሰላም እጅጉን በጣም ደንግጣለች። ነገር ግን ሰላም የዲኤንኤ ምርመራ ውጤት ከመደረጉም በፊት አንቺ ለኔ እህቴም ሆንሽ አልሆንሽ ምንም የሚቀይርብኝና የሚፈጠር ነገር የለም፣ አንቺ ለኔ እህትንሽ ብላ እንግዲህ ለሀና ከዚህ በፊትም ነግራታለች። ትናንትም እንግዲህ ከጎኗ ሂዳ ከአጠገቧ ቆማለች ማለት ነው። የማይቀየር አቋም እንግዲህ ተመልክተንባታል ሰላምዬን ማለት ነው። እንግዲህ ሀና በራሷ መንገድ እንግዲህ ሌላ ቦታ የዲኤንኤ ምርመራ አድርጋ የእነሱ ልጅ መሆኗን ታረጋግጥ ይሆን ወይንስ ተምቹ ያግዛት ይሆን? እጅጉን በጣም የተውሰበሰበ ብዙ የሚጠራ ነገር አለው ማለት ነው። ባዩሽስ ዓላማዋ ምን ሆኖና ምን ፈልጋ ነው? ገንዘብና ጥቅምን የፈለገችው? እርግ ብንዛ ቤት ያደረገችባት ምክንያት ምንድን ነው? ይህ እንግዲህ እጅጉን በጣም ብዙ ያልጸዱ ነገሮችና ብዙ የሚታዩ ነገሮችን እንግዲህ እንዳለ ያስታውቃል ማለት ነው። በጣም በሚያሳዝን ሁኔታ የዲኤንኤው ምርመራ መቀየሩ እንዲሁም ደግሞ ሃና ያሰበችው ነገር አለመሳካቱ በጣም ያሳዝናል። አሁን ላይ ሃና ትልቅ ውጥንቅጥ ውስጥ ነው ያለችው፣ ምክንያቱም የዲኤንኤ ምርመራው ብቻ ሳይሆን የተቀየረው የአባቷ ጤንነትም በዶክተሩ እጅ ላይ ነው ያለው እና እንግዲህ እንዲሁም ደግሞ የገንዘብ ማጭበርበርም ተደርጎባታል እና በጣም ያሳዝናል። እውነት ኖላዊ ግን ከተኙበት በጤናቸው ይነቁ ይሆን ወይንስ በዛው ያሸበልሉ ይሆን? እጅጉን በጣም ያሳዝናል። ሁላችሁም የተሰማችሁን ሀሳብ አስተያየት እንግዲህ በኮሜንት አስፈሩልን ማለት ነው። እናም እንግዲህ በምርመራው ውጤት ጊዜ መስፍን ስለምን አልተገኘም የት ሄዶ ነው? ይህም እንግዲህ ምክንያቱም ከውጭ ሀገር እንግዲህ የመጣው ከጎናቸው ለመሆንና ሁሉንም ነገር ለማየትና ለማካኸር ነበር። ነገር ግን እሱ በዛ እለት አልተገኘም ማለት ነው። እናም እንግዲህ ምናሴ ደግሞ የእርግብ ባህሪ ከሰላም ጋር እንደሚመሳሰል እንግዲህ በማየቱ እንግዲህ እርግብ እህቴናት ብሎ አምኖ ተቀብሏል። እንግዲህ አያትየዋና ሰላምዬ ግን በጭራሽ እርግብ የዛ ቤት ልጅ መሆኗን አምነው አልተቀበሉም ማለት ነው። በሰላምና በወይዘሮ አስቴር እንግዲህ መስፍንም እንግዲህ በእነሱ አቋም እንደሚጸና ምንም ጥርጥር የለኝም። ውድና የተከበራችሁ የቻናሌ ቤተሰቦች በኖላዊ ድራማ እናንተስ ምን ተሰማችሁ? ሀሳብ አስተያየታችሁን በኮሜንት አሳርፉልን። በጣም በሚያሳዝን ሁኔታ ያው እንግዲህ የጠበቅነው ነው ቀርቶ የፈራነው ሆኖ ተመልክተናል። የዲኤንኤ ምርመራው እንግዲህ ከመቶ ዘጠና ዘጠኝ ፐርሰንቱ ሀና የወይዘሮ ሚላትና የመስፍን ልጅ እንዲሁም ደግሞ የሰላምና የምናሴ እህት እንደሆነች እንግዲህ ያሳውቃል ማለት ነው። ግን ጭካኔ በተሞላበት መንገድ ግን ይህ ነገር ተቀይሮ እርግብ የነሱ ልጅ ሃና ደግሞ ከጨዋታ ውጭ ሆና ተመልክተናል። ይህ ነገር እንግዲህ ወይዘሮ አስቴርን እጅግ በጣም አስቆጥቷትም አላመነችበትም፣ በጭራሽ ማለት ነው። ወይዘሮ አስቴርስ ምን ትፈጥር ይሆን? አላመነችበትም። እንግዲህ እናትና ልጅም ተጣልተዋል። ሜላትና ወይዘሮ አስቴርም እንግዲህ በዚህ ሁኔታ እንግዲህ ከልጆች ላይ ንሽናንሽ በማለት እንግዲህ ምንም እንደማያገባት እንግዲህ ተናግራታል ማለት ነው። ይህንንም በመቆጣት እንግዲህ ወይዘሮ አስቴርም የመጣሁበት ጉዳይን ጨርሻለሁ መሄድ አለብኝ በማለት እንግዲህ ጉዟቸውን ወደ ቤት ለማድረግ ሻንጣቸውን ሸከፍ አድርገው ምናሴን ሸኘኝ እያሉትም ተመልክተናል። በጣም ተናደውም። ሃና ግን ወይዘሮ ሚላት ቤት መታ ስራ ትጀምር ይሆን? ሁላችሁም እስኪ የተሰማችሁን ሀሳብ እና አስተያየታችሁን በኮሜንት ያጋሩን ማለት ነው። እንግዲህ ለዛሬ የነበረን ቆይታ የክፍል ሀምሳ አንድ ይህን ይመስል ነበረ። በጣም አዝነናል ሁላችንም ማለት ነው። ምንም እንኳን ድራማ ቢሆንም ድራማዎች ሁሉ አስተማሪ ናቸውና ይህ ደግሞ ድንቅ የሆነ ድራማ ነው። ውድና የተከበራችሁ እንግዲህ ቻናሊን ሰብስክራይብ እና ላይክ፣ ሼር በማድረግ ተባበሩኝ። ባይ ባይ።